ጤና ስጥልን የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በእያላችሁበት እንደም ቆይታችኋል? የዕለቱ ዘገባችን ተጀምሯል። በቅድሚያ ማባይት ነጥቦችን እነሆ። በክልል ውስጥ ጣልቃ መግባትን የሚፈቅደው አዋጅ ሊዘርቅ መሆኑ ተሰምተዋል። እናንተ ሙሉን የምትሰሙት ይሆናል። በተጨማሪም የክልል ጊዜያዊ አስተዳደሮች የቆይታ ጊዜ እስከ ሁለት ዓመት እንዲራዘም የሚያስችልም አዋጅ ዛሬ ሊጸርቅ ነው ተብሏል። ሌላኛው መረጃችን ነው የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብሮነታችሁን ከኛ ጋር ስታደርጉ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችን የሚያደምጣሉ። አብሮነታችሁ አይለየም። በክልሎች ጣልቃ መግባትን የሚፈቅደው አዋጅ ሊጸቅ ነው። ዛሬ መጋቢት 23 የህዝብ ተወካዮች ምክር ቤት የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገቅ የወጣ ረቂቅ አዋጅን መርምሮ እንደሚያጸድቅም ነው የተሰማው። የአዋጅ ማሻሻያ የክልል ጊዜያዊ አስተዳደርን የቆይታ ጊዜ ማራዘምን፣ ስልጣንን ለፌዴሬሽን ምክር ቤት አፈ ጉባኤም የሚሰጥ ነው የተባለው። ይህ ዛሬ የሚጸድቀው ረቂቃዎች ከዚህ ቀደም የወጣውን አዋጅ ቁጥር 359 ህዝባር 1995 የሚተካ ይሆናልም ተብሏል። በወቅቱ የወጣውና አሁን በስራ ላይ ያለው ይህ አዋጅ የፌዴራል መንግስቱ በክልል ጣልቃ የሚገባው አንደኛ፣ ከክልሉ አቅም በላይ የሆነ የጸጥታ መደፍረስ ሲያጋጥም በክልሉ መስተዳደር ጥያቄ መሰረት፣ ሁለተኛ፣ በማንኛውም ክልል ሰብአዊ መብቶች ሲጣሱና ክልሉ ድርጊቱን ማስቆም ሳይችል ሲቀር በራሱ ተነሳሽነት ሶስተኛ ማንኛውም ክልል ህገ መንግስቱን በመጣስ ህገ መንግስታዊ ስርዓቱን አደጋ ላይ የጣለ እንደሆነ የፌዴሬሽን ምክር ቤት በሚሰጠው ትዕዛዝ የፌዴራል መንግስቱ ጣልቃ እንደሚገባም ይደነግጋል። ዛሬ ለፓርላማ የሚቀርበው አዋጅ ይህንን የሚያሻሽል እንደሚሆንም ነው የተገለጸው። ከዚህም ጋር በተያያዘ በሰፊው ለመመከታከል የክልሉ ጊዜያዊ አስተዳደሮች የቆይታ ጊዜ እስከ ሁለት ዓመት እንዲራዘም የሚያስችል አዋጅ ጸድቋል ነው የተባለው። በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለሁለት ጊዜ እስከ ሁለት ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ረቂቅ ዛሬ መጋቢት 23 2017 ዓ.ም በህዝብ ተወካዮች ምክር ቤት ቀርቦ ሊጸድቅ ነው። የአዋጅ ማሻሻያ ረቂቁ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜያዊ አስተዳደር የቆይታ ጊዜን የማረዘም ኃላፊነት ለምክር ቤትም አፈጉባኤ ይሰጣል የተባለው። እነዚህ አዲስ ድንጋጌዎች የተካተቱት በ1995 ዓ.ም የወጣውን የፌዴራል መንግስት በክልል ጣልቃ የሚገባበት ስርዓት የሚደነግግ አዋጅ ለማሻሻል በተደራጀ ረቂቅም ህግ ላይ ነው የተባለው። የህዝብ ተወካዮች ምክር ቤት ዛሬ ማክሰኞ 23 2017 ዓ.ም በሚያደርገው ስብሰባ ላይ ቀርቦ የሚጸድቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ አመት እንዲራዘምም የሚያስችል ነው ተብሏል። የትግራይ ክልል ጊዜያዊ አስተዳደር ጊዜው አስተዳደር የተመሰረተው በ2015 ዓመተ ምህረት የወጣውን ማቋቋሚያ ደንብ መሰረትም አድርጎ ነው። ጊዜያዊ አስተዳደሩን ያቋቋመው ደንብ ደግሞ መሰረት ያደረገው ከ22 ዓመት ገደማ በፊት የጸደቀውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅም ነው። ይህ ሐዋጅ የፌዴራል መንግስት በሶስት ሁኔታዎች በክልሎች ውስጥ ጣልቃ ሊገባ እንደሚችልም ደንግጓል። በቀዳሚነት የተቀቀሰው ምክንያት በክልሉ ውስጥ የሚፈጠር የጸጥታ መደፍረስ ሲሆን፣ በዚህ ጊዜ የፌዴራል መንግስት ጣልቃ እንዲገባ የክልሉ መንግስትም ጥያቄ ሊያቀርብ ይችላል ተብሏል። በክልሉ ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልሉ መንግስት ድርጊቱ በቁጥጥር ስር ማዋል ካልቻለም ፌዴራል መንግስቱን ጣልቃ ይገባል። በአዋጁ ላይ የተጠቀሰው ሶስተኛ ሁኔታ እንደ በትጥቅ የተደገፈ የአመፅ እንቅስቃሴ ያሉ ድርጊቶች በሚፈጸሙበት ወቅት የሚከሰት የህገ መንግስታዊ ስርዓት አደጋ ላይ መውደቅ ነው የተባለው። በእነዚህ ሁኔታዎች መከሰት ምክንያት ወደ ክልሎች ጣልቃ የሚገባው የፌዴራል መንግስት ሊያከናውነው ከሚችላቸው ጉዳዮች መካከል የክልሉን ከፍተኛ የህግ አስፈፃሚ አካል በማገድ ለፌዴራል መንግስት ተጠሪ የሆነ ጊዜያዊ አስተዳደር ማቋቋም የሚለው ይገኝበታል። በዚህ መልኩ የሚቋቋመው ጊዜያዊ አስተዳደር የሚቆየው ከሁለት ዓመት ላልበለጠ ጊዜ እንደሆነም ነው አዋጁ የደነገገው። የፌዴሬሽን ምክር ቤት የጊዜያዊ አስተዳደሩ የቆይታ ጊዜ ማራዘም አስፈላጊ ሆኖ ካገኘው ከስድስት ወር ላልበለጠ ጊዜ ሊያራዝመው እንደሚችልም በአዋጁ ላይ ሰፍሯል። ዛሬ ማክሰኞ ዕለት በፓርላማ ለሚጸድቀው የአዋጅ ማሻሻያ የተዘጋጀው ማብራሪያ በነባሩ ህግ ላይ የተቀመጠው የሁለት ዓመት ከስድስት ወር የቆይታ ጊዜ ከነባራዊ ሁኔታ ጋር የማይጣጣም እንደሆነ ያትታል። በክልሎች ውስጥ ለሚከሰቱ እጅግ ውስብስብ የጸጥታና የፖለቲካ ችግሮች መፍትሄ ለመስጠት የሚያስችለው ጊዜ እንደ ጉዳዩ ክብደት ሊለያይ የሚችል እንደሆነ ማብራሪያው ያስረዳል። በአዋጁ ላይ በተቀመጠው የጊዜ ገደብ ውስጥ የማይፈቱ እክሎችም እንደ ተስተዋሉ በማብራሪያውም ላይ ሰፍሯል። ማብራሪያው ለአብነት በትግራይ ክልል ያለው ነባራዊ ሁኔታ መጥቀስ ይቻላል ሲልም ከሁለት ዓመት ቆይታ በኋላ ምርጫ አድርጎ መደበኛ ክልላዊ መንግስት ለመመስረት የሚያስችል ሁኔታ ያልተፈጠረበትን የትግራይ ክልልንም በማሳያነትም የጠቀሰው ለፓርላማው የሚቀርበው አዋጅ ማሻሻያ ረቂቅ በክልሎች ውስጥ የሚመሰረት የጊዜያዊ አስተዳደር የቆይታ ጊዜ ሁለት ጊዜም እንዲራዘምም ያስችላል። በክልሉ ውስጥ የፌዴራል መንግስቱ ጣልቃ መግባት አስፈላጊ ካደረገው ሁኔታ ውስብስብነት አኳያ አስፈላጊ ሆኖ ከተገኘ የጊዜያዊ አስተዳደሩ የቆይታ ጊዜ እስከ አንድ ዓመት እንዲራዘምም ሊያደርግ እንደሚችልም ነው ረቂቁ ያመላከተው። የጊዜያዊ አስተዳደሩ የቆይታ ጊዜ ለሁለተኛ ጊዜ እንዲራዘም የሚያስፈልግ ከሆነም በድጋሚ ከአንድ ዓመት ላልበለጠ ጊዜ እንዲራዘም ሊደረግ እንደሚችልም በረቂቁ ላይ ሰፍሯል። በስራ ላይ ባለው አዋጅ በክልሎች ውስጥ የሚመሰረት ጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ስልጣን ፌዴሬሽንን ምክር ቤትም እንደሆነም ደንግጓል። አዲሱ ማሻሻያ ረቂቅ በበኩሉ ይህንን ስልጣን ወደ ምክር ቤት አፈ ጉባኤ ማዘዋወሩ ነው የተባለው። የጊዜያዊ አስተዳደርን የቆይታ ዘመን የማራዘም ውሳኔ የሚሰጠው አካል ጉዳይ በስራ ላይ ባለው አዋጅ ተግባራዊ ሂደት ላይ ከተስተዋሉ ሁለት ችግሮች አንዱ እንደሆነ የረቂቁ ማብራሪያም ያስረዳል። ማብራሪያው የፌዴሬሽን ምክር ቤት የሚሰበሰበው በአመቱ ሁለት ጊዜ ብቻ መሆኑን እንዲሁም የምክር ቤቱ አባላት በየክልላቸው ከፍተኛ ተደራራቢ የመንግስት ኃላፊነት እንዳለባቸው አትቷል። በዚህ ምክንያት የጊዜያዊ አስተዳደር ቆይታ ማራዘም ሲያስፈልግ በአጭር ጊዜ ስብሰባ በመጥራት ውይይት አድርጎ ውሳኔ ለመስጠት የሚያስችል ሁኔታ መፈጠሩንም ያብራራል። ስለሆነ የምክር ቤቱ የመጨረሻ ውሳኔ የመስጠት ስልጣን እንደተጠበቀ ሆኖ ምክር ቤቱ ስብሰባ እስኪያደርግ ድረስ አፈ ጉባኤው የጊዜያዊ አስተዳደር የቆይታ ጉዳይ ላይ ውሳኔ እንዲሰጥ ማድረግ አስፈላጊ ሆኖም ተገኝቷል በማለት ማሻሻያውም አስፈለገበት ምክንያትም ሰፍሯል ነው የተባለው። የማሻሻያ ረቂቁ የጊዜያዊ አስተዳደርን ቆይታ ጊዜ የማራዘም ስልጣንን ለፌዴሬሽን ምክር ቤት አፈ ጉባኤ ቢሰጥም፣ ምክር ቤቱ መደበኛ ጉባኤውን በሚያካሄድበት ወቅት ውሳኔው ቀርቦ መጽደቅ እንዳለበትም ይደነግጋል። ምክር ቤት የሚቀርብለት የቆይታ ጊዜ ማራዘም ውሳኔ ካልተቀበለው ውሳኔው ውርቅ ከተደረገበት ጊዜ ጀምሮ በሚቆጠር አራት ወራትም ጊዜ ውስጥ ምርጫ ተደርጎ መደበኛ የክልል መንግስት አስተዳደር መመስረት እንደሚኖርበትን በማሻሻያውም ላይ ተካቷል። ጊዜያዊ አስተዳደርን በተመለከተ በአፈ ጉባኤው በሚተላለፉ ወይም በምክር ቤቱ የሚዘርቅ ውሳኔ ውስጥ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመለከቱ እንደሚችሉ ማሻሻያው ያስረዳል። እነዚህ ጉዳዮች ለፌዴራል መንግስት ጣልቃ መግባት ምክንያት የሆነውን ሁኔታ በዘላቂነት ለመቅረፍና ህገ መንግስታዊ ስርዓቱን ለማጽናትም አስፈላጊ የሆኑ ተግባራት እንደሆኑም ነው የተጠቆመው። እነዚህን አዲስ አሰራሮች የሚያስተዋውቀው ረቂቅ አዋጅ ለመጀመሪያ ጊዜ ለህዝብ ተወካዮች ምክር ቤት የሚቀርበው ነገ በሚካሄደው ስብሰባ ላይ ቢሆንም በዚሁ ጉባኤ ላይ እንዲጸድቅ ምርቅር ተይዟል ነው የተባለው። በመደበኛው አሰራር አዋጆች ለምክር ቤቱ ከቀረቡ በኋላ ጉዳዩን ወደሚመለከተው ቋሚ ኮሚቴ ተመርተው ከባለድርሻ አካላት ጋር ውይይት ይደረግባቸዋል። ባለፉት ጊዜያት ይህ መደበኛ አሰራር እንዲታለፍ የሚያስችሉ ሞሽኖች ቀርበው አዋጆች በቀረቡበት የምክር ቤት ጉባኤም ላይ ጸድቀዋል ተብሏል። ዛሬ የሚቀርበው ይህንን ረቂቅ አዋጅ በተመለከተም ተመሳሳይ ሞሽን እንደሚቀርብም ይገመታል። በተለመደው አሰራር የጸደቁ አዋጆችም ስራ ላይ የሚውሉበት በነጋሪት ጋዜጣ ከታተሙት ቀንም ጀምሮ ነውም ተብሏል። ይህ የአዋጅ ማሻሻያ በአንፃሩ በአንጻሩ በህዝብ ተወካዮች ምክር ቤት ከጸደቀበት ቀን ጀምሮ ተፈጻሚ እንደሚሆንም በረቂቁ ላይም ሰፍሯል። ይህ ረቂቅ አዋጅ ለምክር ቤቱ ያቀረበው ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን የቆይታ ጊዜ ለአንድ ዓመት የማራዘም እቅድ እንዳለ ካስታወቁ ከአንድ ቀን በኋላ ነው። ጠቅላይ ሚኒስቴሩ ባለፈው ሳምንት እሮ በማህበራዊ ትስስር ገጻቸው በትግረኛ ባሰፈሩት ጽሁፍ በ2015 ዓ ም የተቋቋመው የክልሉ ጊዜያዊ አስተዳደር የሁለት ዓመት የስልጣን ዘመን ማብቃቱንም ገልጸው ነበረ። ጊዜያዊ አስተዳደሩ በሁለት ዓመት ቆይታው ሊሰራቸው ይገባ የነበሩ ቁልፍ ተግባራቶች በወቅቱ ማከናወን እንዳልተቻለም ነው ያከሉት። ከነዚህ ቁልፍ ጉዳዮች ውስጥም አንዱ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማካሄድ ሁኔታዎችን ማመቻቸት እንደነበረም ጠቅላይ ሚኒስቴሩ ጠቅሰዋል። በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የጊዜያዊ አስተዳደሩ የቆይታ ጊዜ በአንድ ዓመት እንደሚራዘም ያስታወቁት ጠቅላይ ሚኒስቴሩ ይህ የሚከናወነውም የህግ ማሻሻያ ተደርጎ እንደሆነም ነው የገለጹት። በዚሁ መልእክታቸውም በአቶ ጌታቸው ረዳ ሲመራ ለቆየው የክልሉ ጊዜያዊ አስተዳደር የፕሬዚዳንትን ለመሾም የትግራይ ህዝብ ጥቆማ እንዲሰጥም ጥሪ ማቅረባቸው ይታወሳል። በሌላ መረጃ አሜሪካ በጋዛ የሚንቀሳቀሱ ሁሉም አካላት ዓለም አቀፍ የሰብአዊ ህግን ማክበር አለባቸው አለች። አሜሪካ በጋዛ የሚንቀሳቀሱ ሁሉም አካላት ዓለም አቀፍ የሰብአዊ ህግን እንዲያከብሩ እንደምትጠብቅም የገለጸችው ነገር ግን የእስራኤል ጦር የድንገተኛ ህክምና ባለሙያዎችን ሲቪል የመከላከያ ሰራተኞችንና በተባበሩት መንግስታት ድርጅት ኃላፊን ጨምሮ 15 ሰዎችን ተኩስ ስለገደለበት ክስተት የራሷን ግምገማ ስለማካሄዷ ያለችው ነገርም የለም ነው የተባለው። ስለ ግድያው የተጠየቁት የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ በጋዛ ውስጥ የሚፈጸመው እያንዳንዱ ነገር በሀማስ ምክንያት ነው ብለዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ እንዳስታወቀው መጋቢት 14 ቀን 2017 ዓ ም አምስት አምቡላንሶች አንድ የእሳት አደጋ መኪና እና አንድ የተባበሩት መንግስታት ድርጅት ተሽከርካሪ በተናጥል እያንዳንዳቸው የተመቱ ሲሆን የደንብ ልብሳቸውን የለበሱ የህክምና ባለሙያዎችን ጨምሮ አስራ አምስት አስከሬኖች ተሰብስበው በጅምላ መቃብርም ውስጥ ተቀብረዋል ነው የተባለው። የእስራኤል ጦር ሰራዊቱ በበኩሉ ተሽከርካሪዎቹ ያለ የፊት መብራት እና የአደጋ ጊዜ ምልክት አጠራጣሪ በሆነ ሁኔታ እየገሰገሱ እየመጡ ስለነበር መተኮሱን የተናገረ ተናገረ ሲሆን የሐማስና ሌሎች ታጣቂዎች ከተገደሉት መካከልም እንደሚገኙበትም ነው የተገለጸው። ነገር ግን ተሰብስበው ለተቀበሩ አስከሬኖች ምንም አይነት ማብራሪያ ከመስጠትም ተቆጥቧል ነው የተባለው። ዓለም አቀፍ የሰብአዊነት ህግ በሲቪሎች ላይ ኢላማ ማድረግን የሚከለክል ሲሆን ለህክምና ሰራተኞች የተለየ ጥበቃ እንዲደረግም ይጠይቃል። የእስራኤል ትልቁ የጦር መሳሪያ አቅራቢ የሆነችው አሜሪካ እንዲሁም በዓለም አቀፍ ህግ መሰረት የጦር መሳሪያዎቿ በውጭ ኃይሎች የሰብአዊ ህግን በመጣስ ጥቅም ላይ እንዳይውሉ የመከታተልም ኃላፊነትም ተጥሎበታል ነው የተባለው። በጋዛ የሚገኘው የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ ኃላፊ ጆናታን ዊትታል እንዳሉት የጅምላ መቃብሩ በእስራኤል ወታደሮች ተተኩሶ ከተመቱ አምቡላንሶች የአንዱ የአደጋ ጊዜ መብራት ምልክት ተደርጎበታልም ብለዋል። በኤክስ ገጻቸው ላይ በቪዲዮ ባስተላለፉት መልእክት የጤና ባለሙያዎች በጭራሽ ኢላማ መሆን የለባቸውም ካሉ በኋላ የተከሰተው ፍጹም አሰቃቂ ነገርም ነው ብለዋል። እስራኤል ከሃማስ ጋር የተኩስ አቁም ስምምነትን በተመለከተ የምታደርገው ድርድር ከተቋረጠ በኋላ ከመጋቢት 18 ጀምሮ በጋዛ የአየርና የምድር ዘመቻ ማጠናከር ቀጥላለች። ከዚያን ጊዜ ጀምሮ በጋዛ ከ1000 በላይ ሰዎች መገደላቸውን የሃማስ አስተዳደር የጤና ጥበቃ ሚኒስቴር አስታውቋል። እንደ ኢሮፒያን አቆጣጠር ኦክቶበር 7 2023 ሃማስ ታጣቂዎች በእስራኤል ላይ በፈጸሙ ጥቃት ወደ 1200 የሚጠጉ ሰዎች ሲገደሉ 251 ታግተው ከተወሰዱ በኋላ የእስራኤል መከላከያ ኃይል ሃማስ ላይ በምድርና በአየር እየተጠናከረ ዘመቻም ከፍቷል ነው የተባለው። በጋዛ በተካሄደው ጦርነት ከ5350 በላይ ሰዎች መሞታቸውንም የጤና ጥበቃ ሚኒስቴር ማስታውቋል። ሁለት ሺህ ሰዎች ከሞቱበት የሚያንማር ርዕደ መሬት የተረፉ ሰዎችን የማግኘት እድል መጥበቡ ተገለጸ። በሚያንማር ርዕደ መሬት ከሁለት ሺህ በላይ ሰዎች የሞቱ ሲሆን የሀገሪቱ ወታደራዊ መንግስትም የአንድ ሳምንት ብሔራዊ ሀዘን ማወጁን ትናንት ዘግበን ነበር። በሰባት ነጥብ ሰባት ማግኒቲዩድ የተለካው ርዕደ መሬት የተነሳበትን ሰዓት ለማስታወስም የህሊና ጸሎትም ይደረጋል ነው የተባለው። ርደ መሬቱ ሳቢያ የተጎዱ ሰዎችም ከአራት ሺህ በላይ መሆናቸውን ተገልጿል። በሚያንማር ጎረቤት ታይላንድ በርደ መሬቱ ንዝረት ሀያ ሰዎች ሞተዋል ተብሏል። በባንኮክ ህንጻዎች በመሰነጣጠቃቸው አጠቃቸው በሾች የሚቆጠሩ ሰዎች ቤታቸውን ጥለው ለመውጣትም ተገደዋል። በሁለቱም ሀገራት ከአደጋው የተረፉ ሰዎችን ለማግኘት ሙከራው ቢቀጥልም ሰዎችን በህይወት የማግኘት ተስፋውም እየተመናመነ መጥቷል ነው የተባለው። ርደ መሬቱ ከተነሳ 72 ሰዓት ቀናት በማለፋቸው ሰዎችን በሕይወት የማግኘት እድሉን ጠቧል ተብሏል። ለአምስት ቀናት የሚያንማር ሰንደቅ ዓላማ ዝቅ ብሎ እንደሚውለበለብም ወታደራዊ መንግስቱም ገልጿል። ዜጎች በያሉበት ሆነው ለተጎጂዎች የሕሊና ጸሎትም ያደርሳሉ ነው የተባለው። ወታደራዊ መንግስቱ ሩሲያ፣ ቻይናና አሜሪካን ጨምሮ ከዓለም አቀፍ ማህበረሰብ እርዳታ እንደሚሰጠውም ጠይቋል። የተራዶኦ ድርጅቶች እንዳሉት በቀጣይ የሚኖረው ስጋ ከባድ ይሆናል። የተለያዩ በሽታዎች ሊነሱ የሚችሉ ሲሆን የመሰረተ ልማት ውድመት የእርዳታ ስራውን የሚያስተጓጉልም ነው ነው ያሉ። ቢሲ በርሚዝ የተመለከታቸው አካባቢዎች የእርዳታ ስራ በሁሉም ስፍራ አለመጀመሩንም ያሳያሉ። በይፋ የሟቾች ቁጥር ሁለት ሺህ ይደርሳል ቢባልም፣ ወታደራዊ መንግስት የተፈጥሮ አደጋ ሲደርስ የተጎዱ ሰዎችን ቁጥር በማሳነስም ይታወቃል ተብሏል። በባንኮክ በርካታ የግንባታ ሰራተኞች በስራ ላይ ሳሉ ረዳ መሬቱ ስለተነሳ በስፍር ስራሽ ስራ ተቀብሯልም ተብሏል። ከአደጋው የተረፉ ሰዎችን ለማግኘት የሚደረገው ጥረትም እምብዛም ውጤታም አለመሆኑንም ነው በተደጋጋሚ ተመላከተው። የተወደዳችሁ እና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሰዓቱ ተሰሙት የወደድ ነው የዜና ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን።